ሰላም አለይኩም ወራህመቱላሂ በረካቱ ክርስቲያን ወገኖች የም ሰላም፣ በያለው ሀባይቢ እንዴናችሁ ሰላም ናችሁ? ኔጋው ሰላም ነው። አላህ ስብሐ ወተዓላ በእያላችሁ በሰላማችሁ ነው የብዛልኝ። ሀገራችንም ሰላም አድርግልን እያልኩኝ እንደተለመደው በአዲስ ዲስዲዮ መጥቻለሁ። በነገራችን ላይ ሀገራችን ሰላም አድርግልን ስል ምን ሰላም አለ፣ በምንሰማቸው ሰማቸው ነገሮች ምንም አይነት ሰላም እየተሰማን አይደለም ነውና በሰው ሀገር ላይ እንዴት ተከራተው በስደት እየመጡ በየመን ተንከራተው ተሰቃይተው መጥተው በሰው ሀገር ላይ ለምን አንገታቸውን እንዳስተው ርዝቃቸውን ለምን ይፈልጋሉ? ይሄ ወንጀልን እየሰሩ ኢትዮጵያውያን እንዲናቸው ኢትዮጵያውያን ወንጀለኛ ናቸው፣ ኢትዮጵያውያኖች ገዳዮች ናቸው ተብለን አብረን ስማችን ከነሱ አብሮ ይጠፋል ማለት ነው። በተለይ ደግሞ እኔ የሚያሳዝኑኝ የተኞቹ እንደሆኑ ታውቃላችሁ? ወላሂ አንገታቸውን ደፍተው የሚሰሩት ለሊት ተቀን ሳያርፉ ሙቀቱ፣ ብርዱ፣ ጸሐዩ ሲፈራረቀባቸው፣ ግን ያን ሁሉ ችለው በቃ ለነገ የነገ ህይወታችን ያምራል የነገ በቃ ነገ ያልፍልናል ብለው የቤተሰቦቻቸውንም ህይወት ለመቀየር የራሳቸውንም ህይወት ለመቀየር አንገታቸውን ደፍተው የሚሰሩ ወላሂ ስራ ሳይመርጡ የጉልበት ስራ ይሁን የፈለጉትን ይሁን የሚሰሩ ወንድሞቻችንን ነው የሚያሳዝኑኝ ነኝ። ለምን እንደሆነ ታውቃላችሁ? እነዚህ ግን ተሰቃይቶ በመንገድ ላይ በየመን መንገድ ተሰቃይቶ የመጡበትን ይረሱና ሰው ሀገር ላይ መጥተው የሰው ሀገር የሀገሩ ዜጋ የማይሰራውን ወንጀል እየሰሩ አደንዛጭት እየሸጡ ሽጉጥ ይዘው በየቦታው ጥይት ይዘው እየተዟዟሩ እንደፈለጉ በሆነ ነገር ሲጣሉ በሽጉጥ ድፍት እያደረጉ ሰውን አሁን ላይ ይሄው ስማችን እየጠፋ ነው የሚገኘው ማለት ነው እና በዚህ ሰሞን የተፈጠረ ነገር ጅዳ ላይ አለ። ባካችሁ ጅዳ ላይ ያላችሁ ወንድሞቼ ራሳችሁን ጠብቁ፣ እንዲሁም ደግሞ እህቶች እናንተም ራሳችሁን ጠብቁ። አንዱ በሰራው ስራ የሁላችንም ስም እየጠፋ ስለሆነ በሰው ሀገር ላይ ወላይ ክብራችን ዝቅ ብሎ ወላይ እኔ በቀደም ኤምባሲ ሄጄ መንገድ ላይ ፖሊሶች አሉ ግን እኛ ኢትዮጵያውያንን መሆናችንን ሲያውቁ እንዴት ከፍ ዝቅ እንዳደረጉ ለምን አይዋልባቸውም እነሱም በሀገራቸው ብዙ ወንጀል እየተሰራባቸው ነው የሀገሩ ዜጋ የማይሰራው ወንጀል የእኛ ዜጎች እየሰሩ ስማችን እየጠፋ ኢትዮጵያኖች እኮ ገዳዮች ናቸው፣ ኢትዮጵያኖች እኮ መጥፎ ናቸው እንድንባል እና ስማችን እንዲጠፋ እያደረጉን ያሉት ማለት ነው። ና ዛሬ ደግሞ አስደንጋጭ ዜና የተሰው በዚህ ሰሞን ተፈጥሯል። እሱም ደግሞ ጅዳ ላይ ነው ማለት አስባችሁታል። እነሱ ግን ተይዟል ግን ምስኪኖቹ ርዝቃቸው ይቆረጣል። ምስኪኖቹ በየቦታው ይሰቃያሉ። ምስኪኖቹ በእነዚህ ምክንያት ብዙ ወንድሞቻችን ብዙ እህቶቻችን ችግር ሊደርስባቸው ይችላል ማለት ነው። አንዱ በሰራው ስራ የሁሉም ስም ነው የሚጠፋው እና እነዛ ሁለት ኢትዮጵያውያኖች አንድ ህንዳዊ ዜጋ ገለው ይሄው ሲፈለጉ ነበረ ሰውየው ግን በጥይት ተመቶ ወይም ደግሞ የተመታበትን ወይም ደግሞ የተጣሉበትን ምክንያት ልንገራችሁ። አስቡት እንግዲህ በአደንዛዥ ዕፅ፣ እነዚህ ሁለት ኢትዮጵያውያን አደንዛዥ ዕፅ ይሸጣሉ። በዚህ ምክንያት ደግሞ ከህንዲው ወይ በዚህ ነገር ነው የተጣሉት ማለት ነው። በነገራችን ላይ ህንዶቹም ይሸጣሉ፣ ግን እንደዚህ እንደኛ ስማቸው እንትን ጓኑ አይወጣም። ብዙ አይወራባቸውም፣ ግን እኛ በጣም ነው የሚወራው። እንዲህ ናቸው ይባላል። አሁን እኔ ብዙ ህንዶች አደንዛጭ ዕፅ እየሸጡ የተያዙ አሉ፣ አይቻለሁ። ግን አንድ ቀን ህንዳውን እንዲህ ናቸው ተብሎ ሲወራ አልሰማሁም። በብዛት ስማችን የሚጠፋው በብዛት በብዛት መጥፎ ስም የሚወጣልን እኛ ኢትዮጵያውያን ነን። አስባችሁታል? በቀደም ወላሂ ላዚም ኤምባሲ ሄጄ እኛ በመንገድ ላይ ፖሊሶች አሉ ፖሊሶች አልኩኝ፣ ይቅርታ ፖሊሶች አሉና እኛ ኢትዮጵያ የኢትዮጵያ ዜጋ እንትን ሚነዳ የነበረው ሹፌሩ ኢትዮጵያዊ ነው። ኢትዮጵያ መሆናችንን ሲያውቁ፣ በተለይ ደግሞ የት ነው የምትሄዱ ሲሉን ኢትዮጵያ ኤምባሲ ያናቸው። ከዛ እንዴት እንዳመናጨቁት ፖል እንትኑን ማለት ነው። ተመለስ ተመለስ ነው ያሉት ማለት ነው። የለ እርጃ እርጃ እርጃ ያኒ እንዴት ፈቅ ፊቱ እንደተቀየረ አልጠይቁኝ ማለት ወላይ በግሬን የሄድኩት መንገድ ላይ በቀ እንዲገባ ካልክለውት ሌሎቹ ዜጋ እየገቡ እኛ እንድንገባ ከልክለውን እሱ አውርዶኝ ሌላ ቦታ ሄዳ፣ እኔ በንትን በግሬ ነው ወደ ኤምባሲ የገባሁት ማለት ከረዥም መንገድ አስቡት እንግዲህ ማለት ነው። እና በጣም ነው ክብራችን ዝቅ ያለው። በፊት ያከብሩን ነበረ፣ በጣም ክብር ነበራቸው። አሁን ግን በምንሰራቸው አንዳንድ ወንጀለኞች በሚሰሩት ስራ ክብራችን ዝቅ ብሏል። በሰው ሀገር እንኳን ፖሊሶች አይደለም መዳሞችም እያከበሩን አይደለም። ለሌሎች ዜጋ የሚሰጡትን ክብር ለእኛ እየሰጡን አይደለም እና እና እንደነገርኳችሁ ከህንዲ ጋራ ተጣልተው በጥይት ወቅተውት ከጣሉት በኋላ እነዚህ ከቦታው ሸሽተው ተደበቁ። ግን ይሄ እንዳዊው ወደ ሆስፒታል ገብቶ ከትንሽ ጊዜ በኋላ ሲታከም ቆይቶ ግን የደረሰበት አደጋ በጣም ከባድ ስለነበረ ህይወቱ አልፎ አልማን ነው። ከዛ በኋላ ደግሞ የጅዳ ፖሊሶች እነዚህን ሰዎች ተጠርጥረው ስለነበረ ከዚህም በፊት የአደንዛዥ እፅ እየሸጡ መሆናቸው እንትን ጥቆማ ስለነበረባቸው ሲፈለጉ ቆይተው ከተደበቁበት ቦታ ደግሞ ተይዘዋል ማለት ነው። ሁለቱ ኢትዮጵያውያን ተይዘው ፎቶቸውን እዚህ ጋር ያስገባላቸዋል ወይም ደግሞ ፕሮፋይል ላይ አሁን ላይ ተይዘው ወደ እስር ቤት ገብተው፣ አድማ ነው ምን እንደሚጠብቃቸው፣ የተለመደ ነው፣ የታወቀ ነው። እንኳን በሰው ሰው ገለው ብቻ ሳይሆን ሌላም ወንጀል እየሰሩ ነው የተያዙት እና በጣም ነው የሚያሳዝነው። በሰው ሀገር ላይ እኛ አንገታችንን ደፍተን ስራችንን መስራት ሲገባን በሃላል መንገድ ሪዝቃችንን ማግኘት ሲገባን በህገ ወጥ መንገድ ገብተን፣ አንዳንድ በህገ ወጥ መንገድ ገብተው እንደገና ወንጀል ሰርተው የሰው ህይወት አጥፍተው ይሄው እስር ቤት ገብቷል። የሚጠብቃቸው ሞት ነው። የታወቀ ነው። ገብቷቸዋል ግን ወላይ ብለኝ ለእናታቸው እናታቸው ልጆች ይመጣሉ። በሰው ሀገር ላይ ሰርቶ ይቀየረው ተቀይረው እኔንም ይቀይሩኛል ብላ ቤተሰብ ወላይ እናት ናት። ያ ሞት ሞት የምትሞተው በነገራችን ላይ እናት መቼም ቢሆን ልጇ የፈለገ ወንጀል ቢሰራ በልጇ አጨከንም። እናትናት የምትሰቃየው እናትናት ችግር የሚደርስባት ልጄ እንዲሆንብኝ ልጄ በሰው ሀገር ቀራብኝ ልጄ በሰው ሀገር ተገደለብኝ እያለች ስቃይ ላይ የምትወጥቀው እናትናት ናት። ግን እባካችሁ ስደት ሀገር ላይ ያላችሁ የፈለገ ብዙ ብር የሚያስገኝ ቢሆንም እባካችሁ ይህንን ወንጀል ከመስራት ተቆጠቡ። ወላሂ ያልሆነ መንገድ ነው የሚወስደን። ይሄ አደንዛዥ ማለት ቀላል ነገር አይደለም። የሰው ሕይወት ያጠፋል። በሱ ምክንያት የሰው ሕይወት ይጠፋል እንደገና ወንጀለኛ ትሆናላችሁ። ባካችሁ ከዚህ በፊት አደንዛችሁ እንደዚህ ብዬ ሳወራ አንዲት ሴቴ ምን እንዳለች ታውቃላችሁ? ኮመንት ላይ ወላይ ኮመንቷን ወደታች ስለሆነ ማምጣት አልቻልኩም። ገባችሁ ምን እንዳለች ታውቃላችሁ? እኔ ማለች እኔ ስራ እንትን ፈትቼ ከተቀመጥኩኝ ዘጠኝ ወር ሆኖኛል። ወላሂ ላዚም ማለች እኔ እስከሚይዙኝ ድረስ እሱን ስራ እንኳን ባገኝ እሰራ ነበረ። አስባችሁታል እሱን ስራ እንኳን ባገኝ ስራ አጥቼ እቤት ተቀምጬ እየተሰቃየው ነው። የብዙ አይን እየገረፈኝ ነው። ሌወለ ሀገሬ ዜጋ ራሱ ጨክኖብኛል። እንኳን ስራ አግኝቼ ሰርቼ ሰጣችኋለሁ ብዬ እንኳን ታሬቤ ራሱ ወላይ ለሳሞሌ አንድ ሪያል ሲጠይቃቸው ከለከሉኝ። እና በዚህ ምኪና ደግሞ አሁን እሱን ስራ እንኳን ባገኝ እስከሚይዙኝ ድረስ እሰራ ነበረ። እኔ ያለችው ማነባካቸው ወቶቼ ወላይ ራሳችሁን ጠብቁ። ስራ ስላገኛችሁ ብቻ የወንጀል ነገር አትስሩ ማለት ነው። ስራ ፈጣሪ ረዝቃችኋል፣ ወላ የሆነ ቀን ረዝቃችሁ ይወጣል። ወላ ነው የምላችሁ እና ረዛቂ አንዳላህ ነው። አላህ ርዝቅ ለሌላችሁ ርዝቃ ላ ይወፍቃችሁ፣ በሀላል መንገድ ከሰው ሀቅ ጠብቃችሁ ይጠብቀንም። ወላ እባካችሁ፣ ሰው ሀገር ላይ የምትሰሩቶቼም ወንድሞችም ራሳችሁን ጠብቁ። ከማንጋ እንደምትውሉ ይወቁ። ከወንጀለኛ ጋር አብራችሁ የምትሰሩ ከሆነ ያ ሰው መጥፎ ነገር የሚ እናም ያ ሰው ወንጀለኛ ከሆነ መጥፎ ነገር ላይ የተሰማራ ከሆነ እናንተንም ቀስ በቀስ ሊያሳስታችሁ ይችላል ማለት ነው። እና ተጠንቀቁ፣ ራሳችሁን ጠብቁ። ያለን የሰው ሀገር ነው። ሀገራችን፣ እንኳን ሀገራችን ራሱ ቢሆን እንደዚህ አይነት ወንጀል መስራት የለብንም። ፈጣሪንም ወላሂ ሰው ይቀርና ፈጣሪያችሁ ራሱ አታስቆጡ ማለት ነው። ርዝቅ ባህላል መንገድ ሲሆን ነው የሚያምረው። ባህላል መንገድ ሲሆን ነው በረካም የሚኖረው። እና አላህ ይጠብቀን። የሚጠብቃችሁ ርዝቃ ሌላችሁ ርዝቃ አላህ ይወፍቃችሁ። ከሰው ሀቅ የሚጠብቃችሁ አኬራ ዱኒያችንም አላህ ያሳምርልን ያሳምርላችሁ። እና ወዳችኋለሁ፣ ከኔ በላይ ደግሞ አላህ ይወደዳችሁ። ቪዲዮውን ግን ላይክ፣ ሼር ማድረጋችሁን አትርሶ። አመሰግናለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ